ሰላም! ሰላም! ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ትላንትና ሁላችሁም የተፈጠረውን ነገር አይታችኋል። በጣም እንትን የሚል ነው። ያው ትላንትና ያልኳችሁ ትላንት የተለቀቀ ቪዲዮ ስለሆነ ማለት ነው እንጂ አሁን ገና እኔ የነቃ ነው እኔ የነቃሁት ገኒ ስቲል ትንሽ እንትን የሴትም ስለሆነች ሲጀመር ገሎች ነበረ እግዚአብሔር። አንቺም አሁንም ቢሆን ገኒ ተነሽና ወደ ቤትሽ ሂጂ። ከዚህ በላይ የእኛ ሰበብና እና የኛ ጣጣ ከዚህ በላይ ሰው ላይ ትስቃላ፣ ጅል። እኔ ሲጀመር እኔ እንኮዛ እንትን ልበል ብዬ እኮ ነው የሄድኩት እሷን ላምጣና አንተ ወላንሳኔ በመጀመሪያ ደረጃ መምጣትሽንም አላየሁም። አሁን ማለት ነው ለብቻ ራሱን የቻለ ላመሰግንሽ እፈልጋለሁ፣ ላደረግሽው ነገር ማለት ነው። እኔ እግዚአብሔርን አሁን እኔ አምኜሻለሁ። ከዚህ በኋላ ከእኛ ጋር እንዳለሽ አምኜሻለሁ። እኔ እኮ ልስቅ እፈልግ አይደለም ግን እንዴት ሆናችሁ እንዳገኘኋችሁ ስለ ሲጀመር ከእኛ ጋር መሆኗን ዛሬ ነው ያመንኩት እኔ ማለት ነው። ምክንያቱም ሴት ብቻ አይደለሽም አንቺ ጀግናም ጭምር ነሽ። እኔንም ከመዘረብ አንድናኛለች። ውሻና ሲጀመር አንተን አንድ የምትመቶ ይሄዳል። ሲጀመር ራሱን የቻለ የሆነ የሰለጠነውማ ነገር አለ። የምታውቂው ነገር አለ። እንዲ የምርሽ ነው። ሲጀመር እኮ ሰውነቱ እኮ ያስታውቃል። ሲጀመር እኔ በቃ ሲመታኝ ትዝ ይለኛል። ከዛ በኋላ ማቀው ነገር የለም። ጭራሽ አይደለም ማለት እሷን ልታመሰግን ይገባል። አንተ ደግሞ ደረጃ ላይ ነበርክ አይደል? እንደዛ ነው እየወጣ ነበር። ቢመታ ልትሞቱላ ትችላለህ። ከዛ ጋር ወድቃ ማለት ነው። ምክንያቱም በአንድ አንድ ምት ነው የሚመጣ። እሷም እኮ ሲጀመር ይከላከልሽ ነበር። ልክ ዞር ሲል ነው አይመጣሽም

እንደነቃው ያሰብኩት አስገደለችን ብዬ ነው። አንቺ እራስሽ ያንን ነገር ያደረግሽን መሰለኝ ማለት ነው እንጂ ጭራሽ እንዳያመልጥ መታሽ ድጋሚ ይዘሽው ምናም ጭራሽ ነው ያላሰብኩት ማለት ነው። እኔ ስለመጣሁም ሊሆን ይችላል። ምንድን ነው አንተ ስትመጣ አንተንም መቶ ይሄድ ነበረ። እሷ አንተ ትመጣለህ ብላ ነው እንዲወጣችሁ አንቺ ወጣች። እሷ እኮ ተከትለው እየወጣች እኮ ነበረ። እሺ በቃ ጎበዝነሽ። እሺ ጎበዝነሽ በቃ እንጂ ሲጀመር ቆይ እኔ ጥያቄ ማለት ነው። ስሚ ቆይ ምንም አላደርጋትማ እሷ ቀጥታ ነው፣ አይወጣም። በጣም ጎበዝ ጉብዝናማ አይገልጻትም እኮ እግዚአብሔር ነው በጣም ጎበዝ ነች። እንደ እኔ እስካሁን ድረስ እያመመኝ ነው እያልኩሽ ከእንግዲህ ደግሞ መጠንቀቅ ባለብን ልክ መጠንቀቅ ይኖርብናል ማለት ነው። እጁ ጭራሽ መፈታት የለበትም። ሲጀመር ትናንትና ቤተሰቦቻችን ቆይ እናሳያቸዋለን። አሁን ስትመታው ፈንክታ ደሙን አፍሳለች ደሙን አፍሷለች። ኋላ ላይ ነው እኛ ራሳችን የሆነ እንትን አዝነን በሆነ በጨርቅ በፋሻ ነገር የጠቀለልንለት ማለት ነው ሻንቺ ራሱ ስለምኘዋል ነበረ እና ማረሻንችን አንችን ማረድ ዘርሮ ሽወጣ ግን እግዚአብሔርን ፈጣሪ አትርፎን እንጂ እሱ ሲጀመር የሰለጠነ በስነ ስርዓት እንዳልች ቴኳንዶ የሰለጠነ ሰው ልንሞቱላ እንችላለን። ፋራ ሰው ወይ ፍሬሽ ሰው ቢመታ እንደሆነ ልንሞቱላ እንችላለን። እሱ መጀመሪያ ከለ ቪዲዮ እና ቪዲዮ እኮ እኔ እኮ አላየሁም። እነሱ እኮ ሲጀመር እኮ መጀመሪያ ልክ እንትን እንዳለ ጸጥ ብላ እያየችው ነበር። እኛን ከመታ በኋላ ለምን እዛ ጋር አብሯ እንዳልሆነች ቢያንስ ጭንቅላትሽን አደንቀዋለሁ ግዛል አብራ እንዳልሆነች ቢያሳይ እሷንም ቆልፏት በቃ አምልጦን ነበር ማለት ነው። ይንግስልሽ። ስሚኝ አብረሽ ከሆንሽ ከሳሚ ጎን ከሆንሽ ለራስሽም ለወደፊትሽም የሚጠቅምሽ እሱ ነው። ገብቶሻል። ግን ብዙ ነገር ቤተሰቦችሽን ያለውን ነገር አካባቢች ላይ ያለውን የሚቸግርሽን ነገር ማለት ነው። ወደፊት እግዚአብሔር ምስክረኛ ከኔ ጋር ሆነ ማስተካከል እንችላለን እ እቺን ታከል እንዳታስቢ ብቻ አንቺ አሁንም ከጎናችን ቁሚ። እሱም ሲጀመር አሁን መተሽ ወደ ቤት ስለመለሹ ከእንግዲህ ወዳጅ ሊሆንሽ አይችልም። ከጠላትም ጠላት ጠላት እጥፍ ከእኛ በላይ የሚፈልግሽ ሊገልሽ አንቺን ነው የሚፈልግሽ። ስለዚህ ከእኛ ጋር መሆኑን የሚመከረው ማለት ነው። ለማንኛውም ቤተሰቦቻችን እንደተረፍን ተርፈናል። ይህንን ጉዳይ ያው አውቃለሁ ከጥንቃቄ ጉድለት የተነሳ ነው። በተለይ እኔም ደግሞ መምቻውን ትቼ እሷን አምጥቼ የሚፈጠረውን ነገር ልይ ብዬ ባልገባ ኖሮ ምናልባት ላልመታ እችላለሁ። ግን ደግሞ እግዚአብሔርም ሲያተርፈኝም ሊሆን ይችላል ነው ለምን እኔም ልማታ ብዬ ደግሞ ብታገለው ሳያስብበት የሚቆለፍበት አሁን እሱ ቴኳንዶ ስለተማረ እንዳንሞት አርጎን የቆለፈን አለ እኔ የት ማካ ነገር ግን እያመመኛለ አሁን እንዳለ አንገቴ በዚህ ዙሪያ ቆስሎ ጭራሽ ግሮሬ ምና ያስገለፍታል። እዚያን እኔ ብሄድ ነሆነ ማለት ነው አምልጦ ነበር። ልንገራ እሷ ባትደርስ ነው እኔም አንተም ጥቅም የለንም። ነው በቃ እዚህ ጋ እኔ እናገራለሁ። ቤቶቻእኔ ደደብነኝ፣ ሰነፍነኝ፣ ምንም የለውም ሽንታም ነኝ አንተ ደግሞ የባስክ ነህ ጭራሽ ማለት ነው። ገኒ ደግሞ ቪዲዮ ናቸው ነበረ ቪዲዮ ናቸው ነበረ። አንቺ እራስሽ ልታመልጪ ነበረ የሞከርሽ ማለት ነው። በሰዓት እኮ ሴት ነው፣ ነብስሽን ነው ማዳን ያለብሽ። እኔ አሁንም ገኒ ሂጂ እያልኩሽ ነው። እግዚአብሔር ሂጂ፣ በኋላ ጥቃት፣ ሌላም ነገር ይደርስብሻል። ሄጂ ተጠንቀቂ፣ ሌላ ነገር አንተ ምንም አታስብ። እንግዲህ ግመታስ በቃ እንደዛ እንደማለት እኮ ነው። መጠንቀቅ አለብሽ። ቆይ ሲጀመር ማለት ተነስቶ እስኪማታ ድረስ ምንም እኮ ፓወር የለውም እኮ፣ ደክመዋል እኮ። እንዴት ልንጠረጥረው እንችላለን? እና ግን ማለት ነው። እና እስቲ ነይ በእናትህ እውነቱን እንድትነግሪ እንፈልጋለን ምናልባት አሁን እኮ በቃ ወደኛ ሆነሻላኝ፣ አወቅንኛ፣ ልባችንም አመነ። ምክንያቱም ቆይ ቆይ ቆይ ይሄ ሰውዬ ከእንግዲህ እንደው ይባልና ማለት ነው ይባልና፣ ይሁንና ይሄ ሰውዬ ወደዚህ ቤት እራሱ ተመልሶ ማለት አምልጦ ምናምን ድጋሚ አምልጦ አይደለም እያልኩች ነው፣ ቢያመልጠንና፣ ቆይልኝ ከእንግዲህ ቢያመልጠን ራሱ ቢያመልጠን ራሱ የሚበቀልሽ በመጀመሪያ ጊዜ፣ ቋ አንዴ አዳምጡኝ፣ ጥያቄ እየጠየኳን ነው። አንዴ አዳምጡኝ። ለመጀመሪያ ጊዜ የሚገልሽ አንቺን ነው፣ ቢያመልጥ ማለት ነው። ምክንያቱም ብዙ ነገር ከዳሽዋል። እንደ ከዳሽ በቃ ገብቶሻ ግን ማለት ነው እስክትከጂ፣ አሁን እውነቱን ግልጽ ግልጹ እንመነጋገር። እስክትከጂ ቆይ እስክትከጂና እስከ ትላንት ቀን ድረስ ምግብ ደብቀሽ ስትሰጪው ነበር ወይስ አይደለም? አዳምጡኝ፣ እየጠየኳን ነው። አዳምጡኝ ምግብ እየሰጠችው ነበር። እና ከየት አመጣ ሁሉ ኃይል እስከ እስከ ትናንትና ድረስ ሲጀመር ለኛ በላ መስዋዕትነት የከፈለችው ራሱ ብዙ ነው። ወላንስ እና የት ነው ስለዚህ አለ ማለት ነው ታቆየ ሰጣቸው ነው ይሄን ስነ ስርዓት አሁን እዚህ ናቲ አሁን አዳምጣ ይቆይ እዚህ ጋር የምንስማማበትና ቢደርስ በቃ እኮ ድረስ ምግብ ሰተሽዋል፣ ማለት ምን የሚያንጨረጭ ነገር አለ? ሰተሽዋል በጁስ ብቻ እንደዚህ በጁስ ብቻ አመጣሁም

በቃ ከሳሚ ጎን ከሆንሽ እናምንሻለን፣ ግን እንከታተል። በተለይ ነው ይከታተልሻል። ለራስሽ ብለሽ ነው ከጎኑ የምትሆኝ። የሚያስብሽን ታውቂያለሽ። እንደሱ ላንቀጠቅጥሽ እንችላለን። ይኸውልሽ የሆነ ችግር ጋር እናያለን። እሱ እኔ ምን ተማምና እንደሆነ አላውቅም። በጣም ጥሩ። ስለዚህ ቤተሰቦቻችን አሁን ምንድን ነው ታዲያ፣ ልጁ እንዴት ሆነ እያላችሁ እያሰባችሁ ነው፣ እስካሁን ደቂቃ ድረስ እየተጨነቃችሁ ያላችሁት። ትላንትናም ያው እንግዲህ ስትመታው ነበረ ሁሉም ነገር ያበቃው ማለት ነው። ከዛ በኋላ የተፈጠረውን ነገር አላወቃችሁም። እኛም ከሰዓታት በኋላ እንግዲህ ወደ ራሳችን ተመልሰናል። ኦልሞስት ገኒ እንደውም ትንሽ ቀድማኝ ነቃች። እኔ እንኳን በጣም ቆይቼ ነበር። ምክንያቱም እኔ ወንድ ስሎንኩኝ ጥቃት እንዳልፈጽምበት በደንብ ነበር የቆለፈኝ ማለት ነው። ከአንድ ሰዓት ተኩል በላይ ነው ኦልሞስት እንደቆየ ነገራችሁኝ። እናንተምላ እድሜ ለወላንሳ ወላንሳ እንግዲህ ጭንቅላቱን አፍርሰው ወድቆ፣ ከዛ በኋላ ራሱ ፍፄ ሌላም ሰው ጨምሮ ወደዚህ ጎትተው አስገብተውት በፋሻ ጠቅልለንለታል። ቁስሉ የሚታይ ነገር ነው እና እናሳያቸዋለን። ታስሯል። ቤት ውስጥ ነው። ታችኛው ውስጥ ክፍል ላይ ታስሮ ተጥሏል። እንደተለመደው ማለት ነው። ከእንግዲህ እንግዲህ መደረግ ያለበትን ጥንቃቄ በደንብ ጠንቅቄ አውቃለሁ። ስለዚህ ጊዜ ማናቃጠል ሌላው አንተ መድኃኒት ልታምጣ ሄደ ነበረ እና ምን እንደተፈጠረ የምታውቀው ነገር የለም፣ የምናውቀው ነገር የለም እኛ እስካሁንም አልጠየቅንም። እዛ ምንድን ነው የተፈጠረው? መፍትሄውን ለማግኘት ሄደክ፣ ምንድን ነው የተፈጠረው የሚለውንም ትነግረናለህ። ከዛ በፊት ግን ቤተሰቦቻችን የተፈጠረውን ነገር ትነግረናለህ። ምንድን ነው የሆነው? መጀመሪያ እቅዱ ራሱ ያወጣው እኔ ና

ያ ያ ልጅ እንዴት ብታስበን ነው? እንዴት እንዴት ብታስበን ነው? በቀላሉ የምንለቀ ይመስላል ለነገሩ ተሳክቶልን ነበርኩ። እድሜ ለላሳ ምን ብዬ ነበረ? ገና ደግሞ ቀና በል፣ ወደዛ ረበናት እኔን ደም በደም አረገኝ። ረፉ እኔን ራሱ እንትና እያስነካ አቆስለዋለ። ነክታት እሷ ነካህብን ማለት እመነኘው አደለም እኮ። እንደዚህ ካላረግ ነው። ትንሽዬ ትንሽዬ ክፍተት ሲያገኝ አይተሻል። እስከ ዛሬ ድረስ አብራክ ነበር። አሁን የዋሸሽውን ውሸት ማለት ነው። አሁን እዚህ ጋር የምናረጋግጥ ይሆናል። መናገር ካለብህ ተናገር። እስካሁን ምግብ ስትሰጥህ ነበር ወይስ አይደለም? ጥያቄ መልስልኝ። እስካሁን ድረስ ምግብ ስትሰጥህ ነበር ወይስ አይደለም? ወላንሳ

ግቢያልኩሽ እኮ ነው ወደ እዛ እጅግሚ ስከፍትልሽ፣ ብቻ ትመጫለች። ስታስፈልጊ ብቻ ትመጫለች። ቆልፍው። አንተ ራሱ ለተማኝ ይገባል ወይ? እኔ ነው እነሱ ግን ይሄን ታላላ ይሰጣሉ። እንዴት ይቀመጣል? አንተ በቃ እስካሁን ከታናለች ግን ዋናው ሀሳቧ መቀየሯና መምታቷ ነው። ዛሬ ያመለጠችበት ምናገላይ ውያንን ጥያቄ እንድትጠይቅ ነው። ጠይቀው እሷ የመታችበት ምክንያት ሳሚ እራሱ አልገባህም። ምንድነው አንተ የተፈጠረው? ቆይ ቆይ መጀመሪያ ላይ እንደዚህ ያረኩኝ እንትን ምን ወደ ታች እንደተፈጠረ ነገር እኮ ሄድክ። ምን ተፈጠረ? እንኳን ሰው ምንም አይነት ነገር የለም። እሺ ስደውል አይደለም ስልኩ ሊሰራ

ምን እንድነግራችሁ ነው የምትፈልጉት? ውሸቱን ነው፣ ውሸቱን ነው እሱ ውሸቱን ነው። እንዴት ነው ውሸት? ቁጥሩን ትክክለኛ ነው የሰጠሁት እኔ ውሸቴን፣ ጭራሽ እያየሁ ነው ጭንቅላቴ የረፈ ነጠ ሳሚያን ነገር ልንገራቸው በመምታታችሁ በፊት በምን እንደምድን ብቻ መፍትሄ ጠይቁት። በቃ እሱ በቃ የእናንተ ዱላ እንትን ሆኗል።

በቃ እኔ እኔ ብቻ እኔ እኔ ከእሷ ጋር ሆኜ ሲንከባከባት ነው። በቃ ሌላ ምንም ነገር የለም፣ ምንም ነገር የሚያ እንትን የሚል ነገር የለም። እኔ ከእሷ ጋር ሆኜ ግዴታ እየተንከባከብኩ ጤንነቷን እንዲመለስ ማድረግ እችላለሁ። ጭራሽ አዎ፣ እዚህ መኖር ትፈልጋለህ አለ። አይደለም፣ እንደዛ አይደለም፣ እኔ እያለሁ እኔ ከሱ ጋር ሆኜ ብዙ ጊዜ መስተፋቅሮች እንደዛ ነው የሚሰሩት። አረ ሳሚ፣ አረ እባክህ እባክህ። መስተፋቅር ማለት ነው ብዙ ጊዜ ምን ያደርጋል መሰለ አስይዘውብህ ወይም ማርገውብህ፣ ያ ያረገብህን ሰው ካላገኘው ማበድ ነው። አሁን ጨልቶ የገጠማት ያ ነው አረገባት። እሱ ስለጠፋ አበደች። እኔ ደግሞ ከምንም በላይ ወደ ጤኗ ተመልሳ ከዛ ያለውን ነገር እንድትነግረኝ ይፈልጋለሁ። ስለዚህ እናስብበትና መልሱ እንነግርለን። አሁን ግን ወደ ሲኦል ትገባለች። ፍቅር ያልገዛው ደግሞ ዱላ ነው።